አይታችኋል ጳውሎስ ስንት ጊዜ መርከቡ እንደተሰበረ ስንት ጊዜ ራቁቱ እንደነበረ ስንዴ እንደተራበ የቀረውን ነገር ሁሉ ሳልቆጥር፣ በቃ መርሳት ለቤተ ክርስቲያን ለመቆም በዚህ ዘመን የሚፈልግ ሰው እኔ እኮ፣ በእናታችሁ ይህንን ቤተ ክርስቲያን እንዴት አድርጌ እንዳቆምኩት ይሄ ጽዋ ማህበር፣ በነገራችን ላይ ይህንን ሚዲያ ቀጥ አድርጌ ቀጥ አርጎ የሚያቆም መድኃኔዓለም ነው። አንተ አደለ፣ እኛ ቀጥ አድርገ የምናቆመው ጽዋም የለም። ቀጥ አድርገ የምናቆሰን ቤትትም የለም

የሚያደርስመስ አልገባውምና እረፍት እንዳወጀ ባስጎነጨ ሐሞት ይኸው ጎልጎታ ሕይወት ተሞሸረ በደገሰልህ ሞት። ባለንጋው ጉብዝና ስቃይ ቢያራቅቅም ደም እየነከረ ቀይ ግምጃ አልብሶ ያስጌጠው ሰውነት ሙሽራ ነበረ። ስንት ምራቅ ቻለ ጉንጩ ተተፋበት ብሎ ለእኛ ቀንና ሌት የሚታዘዙት ተናቀ ባለም ሹመኛ። የከፈለውን ውለታ ሁሉ እኛ ብንረሳም ፍጥረታት በሙሉ ስራቺ መስክሮ ትነግሮ። የማያልቅ ድንቅነው ስራሺ ድንግል ሆይ ድንግል ሆይ እናቴ አምሳያ ሚለሺ ይሄን ያህል ቀን እየጾም ለምንድነው፣ ወጥቶ መግባት ብርቅ የሆነብን ለምንድነው? የሚያድጉ ሕፃናት የሚጦሩ ሽማግሌዎች እረፍትም የሚያጡት ለምንድ ነው? መጨካከን ግብዝ የሆነ ፍቅር የበዛው። መቼም እውነት ለመናገር እነዚያ እግዚአብሔርን ባለማወቅ ያረጁ ህዝቦች በሦስት ቀን ንስሐ የተሰበረ ልብ ነበራቸው። ሰው ይሄን ያህል ቀን እየጾመ ጾሙ ጸሎተ የማይቋረጥባት ቤተ ክርስቲያን ምንድን ነው እሳት የሚነድባት፣ ሁል ጊዜ ነነዌ በሶስት ቀን ጾም እሳት መልሳለች። የኛ እሳት እኮ አይነድም፣ ታቃላ አይጠፋም። እሳት ሲባል መቼም ከሰማይ የሚወርድ እሳት እንዳጥብ፣ ከሰው አንደበት የሚወጣ እሳት ቅዱስ ክርስቶስ አምላካችን ማስተማር ሲጀምር በፈሪሳዊው በስምዖን ቤት ክርስቶስ ፈልጋ ሽቱ ይዛ የመጣች ሴት ናት። እና መጀመሪያ ክርስቶስ ትምህርቱን ሲጀምር ሽቱ ቀባቸው። በጣም የሚገርመኝ ጫማ፣ ያ ማን ነው? ፈሪሳዊው ስምዖን ክርስቶስን ቤቱ ምሳ እንዲበላ ጋብዞታል። ምን እንዲበላ፣ የቤቱን በር ከፍቶ ክርስቶስን አስገብቷል። ምሳ ጋብዞታል። በክርስቶስ ግን አያምንም። ይገርመኛል። በክርስቶስ ምን አይልም ኢየሱስ ክርስቶስ መድኃኒት እንደሆነ አያምንም። ሙታንን ሲያስነሳ ለምጻሞችን ሲያነጻ ድንቅ ድንቅ ታምራትን ሲያደርግ ሰምቷልና ዝነኛ ነው። ያ ክርስቶስ እኮ ከቤቱ ገብቶ በላ እንዲባልና እንዲወራለት ነው። ነካ አይፈልገም። ቲክቶከር በሉት በዚህ ዘመን። እውነቴን ነው። ይሄ ስልጣኔ ቢኖር ላይቭ ነበር የሚያበላው፣ ጠጣ እንጂ እያለ የሚያጠጣው። አቤቱ እባክህ አሁን አድን አቤቱ ባኬ አሁን አቅና ከፀሐይ መውጫ እስከ መግቢያው ድረስ ምድር ትቀደን በምስጋና። ግሩም ግሩም ግሩም ግሩም ያለም ነገር ይከብዳል ከአለት አሁን ኖሳህና ኋላ ደግሞ ስቅለት።